የባሌ ተራሮች ብሔራዊ ፓርክ ውስጥ በስፋት እንግዲህ ሸፍኖ የሚገኘው የሀረና ጫካ ውስጥ ነው የምንገኘው። በዚህ በሀረና ጫካ ውስጥ እንግዲህ በርካታ ወንዞች ደግሞ ከተራራው እየወረዱ በተለያዩ ቦታዎች ላይ ይፈሳሉ። ዛሬ አንድ ቦታ እናስመለክታችኋለን፣ ወደዛ እያቀናን ነው። ባልደረባዬ ተፈሪ ገሜ አለ፣ እኔ አቤል ሞጌታ ከእናንተ ጋር እንግዲህ። እስኪ ያለውን ሁኔታ እንመለከታለን፣ አብራችሁን ሁኑ ኒድ Epa. ተመልካቾቻችን፣ በሀረና ጫካ ውስጥ አንድ ነገር ተመለከትን። እዚህ ደሎ መና ወረዳ ውስጥ ባለው ማለት ነው በተለይ ጉዱባ የሚባል አንድ ዛፍ አለ። ይሄ ዛፍ በጣም ረዥም ከመሆኑ የተነሳ በተለይም እንግዲህ በራሱ ጊዜ በቀላሉ በንፋስም በምንም እንዳይወድቅ ደግሞ ምን ያደርጋል? እንደዚህ ተጨማሪ ገጾችን በላዩ ላይ ያወጣል ማለት ነው። ስሮች ናቸው እነዚህ፣ ከላይ ጀምሮ ይመጣሉ። ልክ በየአቅጣጫው እንደዚህ ይሰፋል ማለት ነው፣ ከስር መሰረቱን ለመያዝ። ከዛ በተጨማሪ ደግሞ እዚሁ ጉዱባ ዛፍ ላይ ይሄ አረግ ነገር ነው ማለት ነው። በራሱ መቆም ስለማይችል አሁን እዚህኛው ዛፍ ላይ ተጠማጥሞ በመውጣት እስከ ላይ ድረስ ደግሞ እሱም ተለጥፎ አብሮ ይኖራል ማለት ነው። ባሌ ብሔራዊ ፓርኮች ተራራ ውስጥ የሚወጡ የተለያዩ ወንዞች አሉ። ይሄ እንግዲህ አንዱ ነው። በጣም የሚያምር ነው። ዛፎቹ በጣም ያምራሉ። በጣም ትልልቅ ዛፎች አሉበት። እንግዲህ ዛሬ ደግሞ መዳረሻችንን አንድ ፏፏቴ አለ ተብለናል። እዛ ነው የምንወስዳችሁ። ፏፏቴው ምን መልክ አለው? ምን ይመስላል? እንደው ሌሎች የቱሪዝም ምንጭ መሆንስ ይችላል የሚለውን እንመለከታለን። ከእናንተ ጋር እንግዲህ በዚህ ሁኔታ ቆይታ የምናደርግ ነው የሚሆነው ተረጣጥቦ ሁለት ሶስት ነው የሚመስሉት እራሱ ላይ እንዳይወድቅ ነው ስር የበለጠ ማጠንከር ነው። ተፈጥሮ እጅግ ውብ የሆነው የሀረና ጫካ ውስጥ ነው የምንገኘው። እዚህ ውስጥ ደግሞ ኬምበጫ የሚባል ወንዝ አለ። አሁን የዚህ ወንዝ ፏፏቴ ነው። በቅርቡ ነው እንግዲህ እንደዚህ ለአገልግሎት የበቃውና እጅግ ውብ ነው። እስቲ ወደ ውስጥ ደግሞ ገብተን አጠቃላይ ያለውን ስሜት እናጋራችኋለን። አብራችሁን ነው አምስት ፏፏቴዎች ናቸው በተለያዩ ቦታዎች ላይ የሚወርዱት። ተፈጥሮ በእጅጉ ካዳላላቸው ቦታዎች ውስጥ ብዬ የማስበው አንዱ የባሌ ተራሮች ብሔራዊ ፓርክ ውስጥ ነው ማለት እንችላለን። የሳነቴ ጫካ በራሱ ሌላ ውበት ነው፣ እዚህ ጋር ደግሞ ያለው ሌላ ውበት ነው ማለት ነው። እንግዲህ እነዚህ ለዘመናት ሲፈስ የነበረ ፏፏቴ ነው። እዚህ አካባቢ ያሉ ሰዎች እንግዲህ በቅርቡ ነው ይህንን ነገር እንዳገኙት የሚናገሩት እና ደግሞ እንግዲህ አሁን የሰሩ የመሰረተ ልማቶች ደግሞ የበለጠ ሰዎች ወደዚህ መጥተው የሚዝናኑበትን ሁኔታ ለመፍጠር የታሰበ ነው እና በጣም የሚያስገርም ነው። እዚህ ጋ ያለው ፏፏቴ ከላይ የሚወርደው ውሃ እዚ ውስጥ በጋ እንደሚያልፍ አላቅም። በድንጋ ውስጥ ገብቶ በቃ መጨረሻው ምን እንደሆነ እርግጠኛ መሆን አልችልም። በውስጥ የሚያልፍ ይመስለኛል። በተለይ ድንጋዮቹ ላይ ሲያርፍ የሚፈጥረው ራሱ አረፋ የተለየ ነው። በተለይ የዛፎቹ ትልቀት እጅግ ረዣዥም የሆኑ ዛፎችም ጭምር ያሉበት ነው እና ጅብራ እንኳን በጣም ረዥም ሆኖ ያገኘሁት እውነት እዚህ አካባቢ ነው። እውነት ለመናገር ጅብራ የሚባለው ዛፍ ብዙ ጊዜ የተለያዩ ቦታዎች ላይ ይገኛል። ግን በዚህ ነው ያህል ቁመት አጋጥሞኝ አያውቅም። የሀረና ጫካ ውስጥ የሚገኙ ዛፎች ደግሞ በጣም ረዣዥም ቁመት ያላቸው ናቸው። በጣም የሚያስደስት ተፈጥሮ እጅግ ውብ መሆኗን የሚያሳይ ነውና፣ እንግዲህ በአጠቃላይ የዛሬው የመዳረሻ ቅኝታችን ይህንን ይመስል ነበር። አሁንም ከቅዳሜ መልክ ቀሪ ዝግጅቶች ጋር እንድትቆዩን ጋብዛለሁ። መልካም ጊዜ ይሁንላችሁ።